ሰላም ጓደኞቼ እንዴት ናችሁ? ደና ናችሁ ወይ? እኔ ደና መስገን። ሰሞኑን አንድ ወንድም ቃል እያካፈለን ነበረ በዚህ በሶሻል ሚዲያ እና የተናገረው ነገር በጣም ውስጥ ቀረ እና እስቲ ለወዳጆቼ ባካፍላችሁ ይጠቅማል ብዬ ስላሰብኩኝ ለእናም ተላካፍላችሁ መጣው። ስለ ዮሴፍ ስለ ዳዊት ስለ ብዙ የእምነት አባቶች ነገረን እና ምን አለ አንዳንድ ጊዜ እግዚአብሔር ከጠራን በኋላ የሚያጋጥመን መከራ ብዛት በጣም በህይወታችን ከሚያደርሰው ነገር የተነሳ አቅጣጫችንን እንዳንቀይር የተጠራንበትን መልእክት ከምናልፍበት መከራ ብዛት የተነሳ ቃል እንዳንቀይር፣ መልእክት እንዳንቀይር እያለ ሲያስተምረን ነበረ እና በጣም ውስጤ ስለቀረ እኔም ይሄንን ብዙ ሰው ቢያውቀው ጥሩ ነው ብዬ ያሰብኩኝ። አንዳንድ ጊዜ በጣም መከራ ውስጥ ስንሆን አናስበውም፣ የተላክን መሆናችንን፣ የተጠራን መሆናችንን ለዓላማ መምጣታችንን እንረሰዋለን እና እናንተ እግዚአብሔር የጠራችሁ መልዕክት የተሰጣችሁ እግዚአብሔርን ለማገልገል የተለያችሁ ሰዎች ከመከራው ብዛት የተነሳ መልእክታችሁን እንዳትቀይሩ፣ ቃላችሁን እንዳትቀይሩ። ምክንያቱም የእናንተ መኖር በዚህ ምድር ላይ ምክንያቱ እግዚአብሔር በእናንተ ውስጥ ሊፈጽመው ያለው ዓላማ ነው እንጂ የእናንተ የጊዜው ችግር ወይም ደግሞ ነገ የሚያልፈው ችግር፣ ነገ የሚለወጠው ችግር ተጽዕኖ እንዲያደርግበት አይገባም። ስለዚህ በእንደዚህ አይነት ሁኔታ ያላቸው ወንድሞች ብትኖሩ በርቱ። እግዚአብሔር ትልቅ ነው። እግዚአብሔር መልካም ነው። እግዚአብሔር ይችላል፣ ነገሮችን ይለውጣል። ስለዚህ መልዕክቶቻችሁን በመከራ ብዛት እንዳትቀይሩ፣ ለሰው የሚመች እንዳታደርጉት። በጌታ ፍቅር የተማርኩትን ለእናንተ ደግሞ ላካፍል።